የመረሱ ሀገር እያለት እኔ ተስታ ቆርጫለ በዚህ ሰት ሁሉ ነገር ና ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ያው ቪዲዮን ደግሞ ለብዙ ሰዎች እንዲደርስ ላይክ፣ ሼር ማድረጋችሁን አትርሱ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የዩትዩብ ቻናል የቤተሰቦች ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ሰላም ለሀገራችን ፍቅር ለወገናችን ይሁን። እንግዲህ መቼስ የእነ ሩታ ነገር ውስጣችን ስላለ ህይወታቸው፣ ፍጻሜያቸው፣ አነናራቸው ስለሚያስጨንቀን ከነሱ ራስ መውረድ አልቻልን። ምንም ማድረግ ስለማይቻል ማለት ነው። ቤተሰብዬ የሩትዬ ነገር በተለይ ማለት ነው አንገብጋቢ ነገር ነው ለእኛ። በቃ ሩታ ማለት ለእኛ ቤተሰብ በቃ የቅርብ ባናቃትም ባታቀንም በጣም የቅርባችን ነች፣ በልባችን በአእምሯችን ውስጥ ቤተሰብዬ እና አሁን ላይ ደግሞ አዳዲስ የሆነ ነገር እየመጣ ነው ያለው። የሆነ ያንዣበበ ነገር ይታየኛል ማለት ነው። ታሪኩ ተደምድሞ ሁሉ ነገር አልቆ ተመስገን እፎይ ብለን ነበረ። በዛኛ አቅጣጫ ያሉ ወገኖች የሆነ ነገር እየቆሰቆሱ ነው ወደ አብርሽ ህይወት። እቺን አጋጣሚ ለመጠቀም የሩታና የአብርሽን ክፍተት ተገኘ ብለው ማለት ነው ሰፍ ብለው አዲስ አጀንዳ ይዘው የመጡ ወገኖች ታይተውኛል። እንግዲህ እንደምታውቁት ነው፣ መጥራት ግድ ይለኛል ስም፣ ምክንያቱም ካልተጠራ ስለማይታወቅ ማለት ነው። እና እንዳያችሁት ፉፉ እና ፍቅር እንግዲህ፣ ባለፈው ጊዜ ፉፉ ፍቅርን ቴክስት ከአብርሽ ጋር ተደራርገሻል በሚል ጸብ ተፈጥሮ ብዙ ነገር አይታችኋል። ያኔ እሷም ከአብርሽ ጋር የነበራት ኮሚኒኬት ምን እንደነበር ማለት ነው። ያ ነገር ተቋጨ። ሩታና አብርሽ አብረው ሰላም ነበሩ። አሁን ደግሞ ሩታና አብርሽ ጸብ ላይ ናቸው ያሉት። ስለዚህ አሁን የሆነ አጀንዳ ተቀስቅሷል በፍቅር ቤት ማለት ነው። ምንድነው፣ ፉፉ እቤትሽ ውስጥ የአብርሽ ፎቶ ምን ይሰራል በሚል ጸብ ጀምረውላቸዋል። አሁን ፍቅር እንግዲህ እንዳያቸዋት ፋታ አልሰጠችው፣ ቶሎ መጣላት ትፈልጋለች። በነገራችን ላይ የመጀመሪያውም ጸባቸው ላይ ቶሎ ብላ ፉፉን አስቀይመዋለች። አሁንም በዚህ ቪዲዮ ላይ እንዳየውት ማለት ነው ቶሎ ብላ ፉፉን በጥፊ ነው የመታችው። ስለዚህ ሄድልኝ ነው ሄድልኝ ሰበብ የሚፈልግ ሰው ማለት ነው በሰበብ በሰበብ ይገፋችኋልና እንግዲህ ፍቅር ተዘጋጂ ማለት ነው። አንቺ አብርሽ ሕይወት ውስጥ አሁን መተሽ እንደ ድሮ ልከረባበት ልጨፍር ምትይ ከሆነ ያው እምናስታጥቅሻለን ችግር የለም እኛ ጋ ማለት ነው። ግን ወቂ፣ በጥሩ ነገር እንደማንቀበልሽ ወቂ ማለት ነው። እና የዚህን ጉዳይ ወደ ጎን ልበለውና ቤተሰብ ማለት ነው። በነገራችን ላይ እያንዳንዱ ነገሮቹን ዘላለም ጥፋት የሚደጋግምን ሰው ሽሩሩ ማለት አያስፈልግም። አይገባውማ አሁን ያው አብርሃምን መከር ነው ዘከር ነው፣ ዘከር ነው አልገባው ብሏል። አልገባው ብሏል ጭራሽ ማለት ነው። አሁን በነ ቡቻ ዩቲዩብ ቻናል ላይ ስልክ ደውለውለት ምን ይላቸዋል? ጋሽዬ መጥተዋል ከቡታጅራ። ስለዚህ ካልሰማች እሺ፣ ካላለች ለመጨረሻ ጊዜ ዞር ብዬም አላያትም የሚያደርገው ነገር ግን ይገባችኋል። የአብርሽ ስትራቴጂ በነገራችን ላይ የገባችሁ ሰዎች አላችሁ እንደኔ በቃ እሱ በአጠቃላይ አፉና አክሽኑ ብቻ ሩታ እንደሚፈልግ ያስመስላል እንጂ እሷ ተጠቃላ ከህይወቱ እንድትወጣለት ትፈልጋለች። ወደንም ጠላንም፣ ቤተሰብ የአብርሽ ፍላጎት ይሄ ነው። እሱ ይሄ ቤት ውስጥ በባልና በሚስትነት አብሮ የመኖር የቤተሰብ ኃላፊነት አይፈልግም። ልጁ መጨፈር ነው የሚፈልገው፣ ማበድ ነው የሚፈልገው ይሄ ነው የአብርሽ ሕይወት። ይህንን ነው እኛ ያየ ነው የተረዳ ነው ማለት ነው። ስለዚህ በተዘዋዋሪ ምን እያለ ነው ጋሽዬ? ሩታን ከማግኘታቸው በፊት ምን እያለ ነው? ቀድሞ እየነገራት ነው እምቢ እንድትቃወም ማለት ነው። ያዙ ነጥቧን ያዙ፣ እንዳትረሱ። ጋሽዬና ሩታ ቢገናኙ ዛሬ አግኝተዋት ማናገራቸው አይቀርም። ይሄንን ሁላችሁም ልታውቁ ይገባል። ግን ደግሞ አብርሽ አስቀድሞ መልእክት አስቀምጦላታል። ሁላችሁም ዩቲዩብ ቻናል ላይ ያላችሁ ወገኖቻችን መረጃውን በደንብ ያዙ በቃ ዋናው ሜን ፖይንት ነው ለምንድን ነው በነቡቻ ዩቲዩብ ቻናል ላይ ስልክ ደውለውለት እንደዚህ አይነት ቃል የተጠቀመው ቆይ አብርሃም ግዴታ ለሌሎች እንደዚህ እሷን ማጣጣል እሷን እንደማይፈልግ ማስመሰል ነበረበት ተመልከቱ ምክንያቱም እነሱ ሚዲያ ሰው እንደሆኑ ያውቃል ይሄ ነገር እንደሚለቀቅ ያውቃል ስለዚህ አስቀድሞ ምን አለ ጋሽየን ሽባቲ ሁለተኛ ዞር ብያ ላይሽን ብሏታል ተመልከቱ ይሄ ነው በቃ። አብርሽ እችን እንጂ የእሱ መስዋዕትነት እሱ መስዋዕትነት መክፈል የሚችል ልጅ አይደለም። ሲጀመር ለእሱ መስዋዕትነት መክፈልም አይጠበቅባትም። ሩታ እዚህ ህይወት ውስጥ ባትገባ ኑሮች ልጅ እርጉዝ ባትሆን ኖሮ ከአብርሽ ጋራ እውነቴን ነው ጭራሽ ትዳርም ህይወትም ሊን ሆናት አይገባም። አሁን በቃ አብርሽ እየለየለት ነው። እንዳየነው ከሆነ እኛን እያቆሰለ ነው የመጣው። ሩታን እያቆሰለ እየመጣ ነው ያለው። ልጁ ለመታረብ ምንም አበደን ዝግጁ አይደለም ቤተሰብ እኛ እንዘጋጅ ለቀጣይ ስቶሪ ማለት ነው በዛ በኩል ደግሞ እንደዚህ እንግዲህ ክንፋቸውን ዝርግት አድርገው እየተጠባበቁ ያሉ ቻንስ ሊጠቀሙ ደግሞ እንደ በፊቱ እየመጡ ያሉ ወገኖች ይታዩኛል በዚህ በኩል ደግሞ እሱ ደግሞ ያጣጣላት ነው ሚስቱን ሀርድ እየሰጠ ነው መቼስ ሀርድ ማስቀመጥ ሀርድ ነገር መናገር ልማድ አድርጎታል ከበፊትም እሷ እሺ እንኳን እንዳትል ያስቀድሞ ምን ያደርጋል መሰላችሁ የሆነ የማይገባ ንግግር ተናግሮ ቪዲዮ ይለቃል። ስለዚህ ነቅተናል ብዬ አስባለሁ። ሁላችሁም ነቅታችኋል። መጨረሻቸውን የምናይ ይሆናል። ቤተሰብ ምሽት እንገናኝ። ቸር